አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ የዜድሾ ቻናል ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ ወይ? ዛሬ እንግዲህ ጠንዶች ከች ብለዋል። ዱባይ ግጥማለኝ ያ እንግዲህ ግጥሜ ደግሞ ምገጥምላችሁ ላይክ ሽር ስታደርጉ ነው ማለት ነው። እና የግጥሜ ርዕስ እልል እንኳን ደስ አላችሁ ይላል። እልል እንኳን ደስ አላችሁ አብርሽና ሮቲ፣ እልል ሙሽራው ሙሽሪት እንኳን ደስ አላችሁ ሰርጋችሁም ይመር፣ ደግሞም አይለያችሁ። ሻማችሁም ይብራ አይጥፋ ዘላለም። አብርሽና ሩቲ ጥንዶች ጥንዶች፣ ውለዱ ክበዱ ይብዙ ልጆቻችሁ። በፍቅራችሁ ይለምልም እንዲህ እንዳማረባችሁ፣ ከዓይንም ያውጣችሁ። ጥላትም አፍጥጧል፣ ይስፈን ሰላማችሁ። ሙሽራው ሙሽሪት፣ ሰርጋችሁም ይድመቅ፣ ወዳጅ ደስ ይበለው፣ ጥላት ይታነቅ። ሚዲያው ሰፊ ነው። አብረሽና ሮቲ የፍቅር ልኮች በጣም ደስ ይላሉ። ሁለት ኮከቦች ሙሽራው ሙሽሪት ጭራሽ ተያይዘው ዱባይም ገብተዋል። የኛማ ሙሽሪት በዝምታ ገዳይ የኛማ ሙሽሪት በዝምታ ገዳይ መንገዷን ጠራርጋ መራቸው በፍቅር ህዝቤን እያንጫጫች ባሏን በጁ አረገች። ጠላቶቿን ሁሉ በእግሯ ስራ አስተኛች። የእኛማ ሙሽሪት በጣም አምሮባታል። ሽንጠ ስምንት ቁጥር ሞዴል ስት እኮ ናት። ደግሞ እኮ ይገርማል በጣም ተውባለች። አብርሽ ታዲላሃል፣ አብርሽ ታዲላሃል፣ ሮቲን ስለሰጠክ ፈጣሪን አመስግን፣ ውለታም አለብክ። ሙሽራው ሙሽሪት መጡልን መጡልን ተውበው አሻግረን እያየን ጽጌረዳ መስለው ሁለቱ ሙሽሮች በፍቅር አደሮች። ጥቅም ያልያዛቸው ጥቅም ያልያዛቸው ሁለት ጀግናዎች አብርሽም ጀግና ነው። ምንም ሳይበግረው ያሳያል በተግባር ያሳያል በተግባር ይህንን እያየ ጠላት ይቃጠላል። ሙሽራው ሙሽሪት እንኳን ደስ አላችሁ፣ ለዚህ ለወግ ማረግ እንኳንም በቃችሁ። ይህን ደስታችሁ አይጉደልባችሁ፣ መንገዳችሁ ይመር ምንም ሳይነካችሁ። የእኛማ ሙሽራ አምሮባሃል አምሮባሃል፣ ሱፉ ሞዴሊስት ሆነሃል። ሚዜዎች መጥተው ያያሉ አሰብስፈው፣ በጣም ተገረመው። ሚዜዎች ሙሽራው ሙሽሪት ሱፉን አታውልቀው፣ ደጋግመህ ልበሰው፣ በጣም አምሮባሃል ብለውም ነገሩት። የሙሽራው ነገር ሰውን አስደመመ። የጋሽዬ ጀግና እሱ እኳ አብርሃም ነው። ሙሽሪት ሙሽራው፣ ሙሽሪት ሎውን ቬሎ አምሮብሻል፣ ከውበትን ብዛት ጨረቃ መስለሻል። ሰርገኞችን መጡ ሙሽሪት፣ ሙሽሪትን ፍለጋ ከውበቷ ብዛት አስቀረች አፍዝዛ። የእኛማ ሙሽሪት በጣም አምሮባታል። ሰርገኛው በሙሉ በጣም ተገርመዋል። ሙሽሪት በውበት ላይ ውበት በጣም ጨምራለች። እንዲሁ ሰዎች ደግሞ አስደምመዋለች። የሀብትዬ ጀግና እሷ አኩሪት ነች። የሙሽሪት እናት በሉ ሰዳ ሰዳ፣ ቆንጆ የወለደ አያጣም እንግዳ። እልልልልል! ሙሽሪት ሙሽራው፣ መልካሙን ሁሉ ተመኘሁላችሁ። ትዳራችሁ ይመር ትዳራችሁ ይመር፣ ይለምልም ቤታችሁ። ልጁንም ውለዱ በልጅነታችሁ፣ ልጅንም እቀፉ እኛ ምንያችሁ። አመሰግናለሁ ፈጣሪ ዜ ድዬ። ሰላም ሰላም፣ የኔ አንበሳ፣ የኔ ጀግና የአብርሽ የማትቀየር የማትለውጭ ሳይሆን አንቺ ሀቅ ይዘሽ ሃይማኖትን፣ ታሪ እውነትን የምትናገር የልጅ ነች ብላለ የምትክዬ። እናመሰግናለን፣ ቴንኪዩ ብያለሁኝ። እንዲሁም ፉፉዬ በጣም ነው የምናመሰግንሽ፣ ለግጥምሽ፣ ክበሪልን። ለሩትዬና ለአብርሽ ያለሽ ፍቅር እጥግ ድረስ ነው ማለት ነው። ሩትዬና አብርሽዬ ደግሞ ይገባቸዋል። እንግዲህ በሰላም ሄደው በሰላም የሚመለሱ ያደርጋቸው እንግዲህ አገሩ ይቀበላቸው፣ ውሃው ይቀበላቸው፣ ሁሉ ነገር ይቀበላቸው ብለናል። እንግዲህ ሙሽሮቻችን በዱባይ ላይ ናቸው ማለት ነው። እንግዲህ ቤተሰቦቻችን እዛ ሄዳችሁ ቅዳሜ ሁላችሁም እንድትታደሙ እንላለን። እንግዲህ እህታችን ሁላችሁም ፉፉዬ፣ ቴንኪዩ ለምታረግልን ሁሉ፣ ለምታቀርቢልን ግጥም እንወድሻለን፣ እናከብርሻለን ብለናል ማለት ነው። ይገባቸዋል አብርሽዬና ለሩትዬ ማለት ነው። እና ቲክቶክ ያላችሁ በቲክቶክ ወለየዋ ሽቅርቅር ብላችሁ ወይም ወለየዋ ፍልቅልቅ ብላችሁ በቲክቶካችን ፔጅ ላይ እንገናኝ። ዛሬም ቲክቶክ ላይ እንገናኛለን ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ለሁሉም ይድረስ እላለሁኝ። እስከምንገናኝ መልካም ሁሉ ተመኘ ሁላችሁ ባይ ባይ